ሄሉ ሻ አርባ ምንጭ ገብታ ዘና ፈታ እያለች ነው፣ እንግዲህ ደስታዋን እያጣጣመች ትገኛለች። እሷ ብቻ አይደለም የታረቀችው፣ ጓደኛዋና ፍቅረኛዋም ታርቀውላታል ማለት ነው። እና ብቻ በደስታ ትንጥዝ ብላለች ማለት ነው። ሄሉሻ ደስታሽ፣ በጣም ደስ ብሎናል። ዛሬ ደግሞ የእናቷ ልደት እያከበረች ነው የመጣችው። ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? ደና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። እና ፍቅረኛዋን እና ጓደኛዋን አንድ አይነት ልብሳ ልብሳቸው ምናምን በጣም ደስ ይል ነበር በቲክቶክ የሰራችው የሰራችሁ ቪዲዮ ማለት ነው። እና ፈት ለም ልደቷ ነው እንግዲህ ፈትላችን፣ እናታችን እንኳን ተወለድሽ፣ እንደን እድሜና ጤና ይስጥሽ። ባለፈው ፈለ ብዬ ማለት ነው። ፈለ አትበይ አንቺ ፈትለ ነው የምትባል ብላችሁኝ። ምን ችግር አለው? ሄሉሻ ፈለ አደለ እንደምትላት። እኔ እኮ ያው እንደ ሄሉሻ ማለት ለፈለ ልጅ መሆን እችላለሁ። አደል እንዴ? ማለት ምን ልዩነት አለው? ፈለ ፈትለ ከሄሉ ስለሰማው ነው። በዚህ አጋጣሚ እውነት ሄሉሻ የኔ ቅመም ለቤተሰቦቿ እኮ ያላት ክብር በጣም ይለያል በእውነት ቤተሰቦቿን የምታከብር። በእርግጥ ቤተሰቡን የሚጠላ ሰው እኮ የለም። በተለይ ደግሞ ለአባቷ ያላት ፍቅር አሁን ትናንትና እንደዛ ርቆ ሊፈጸም ምናምን አባቴ ብቃ ትጨነቀብኝ፣ ወደ ቤት ግባ ምናምን እያለ ስትደባብሰው ስታሳዝን። ለማንኛውም እንግዲህ ይሄ እስከዛሬ ሲሰራ የነበረው ድራማም ይሁን እውነትም ይሁን ዋናው በእርቅ ተዘግቷል ማለት ነው እንግዲህ ምንድን ነው ይባል መሰላችሁ ጨዋታው ፈረሰ፣ ዳቦ ተቆረሰ ይባላልና ድራማም ከሆነ ድራማው አልቆ ወደ እርቅ መጥቷል ማለት ነው። በጣም ደስ ብሎኛል። እንግዲህ የዘላለም ደስታ ያድርግልሽ ሄሉሻ፣ ከምትወጁ ጋር እያኖርሽ። እኔማ ልዑል የአርባ ምንጭ ገብቶ እኮ በቃ ምድርቱ ልትበጠበጥ ነው ብዬ ሰግቼ ነበር። ነገር ግን ልዑል ማለት በጣም አስተዋይ ልጅ ነው በዛ ላይ ደግሞ ይህ ቅርታ ልብ ያለው እንደው መሄዱ በኋላ አስደስተኝ፣ በእውነት መታረቃቸው። ምክንያቱም አንድ ሰው ስተሰራ ብሎ ሌላኛውም ስህተት መድገም የለበትም፣ ተመሳሳይ ስህተት እና አንድ ሰው አስተዋይ ሊሆን ይገባል። ስለዚህ ልዑሌ ወንድነቱ ሳይዘው ዘራፍ አካች ዘራፍ፣ እኔማ ብድሬን ሳልመልስ አልለቀውም፣ አመድ ነው የማድርገው ሳይል ማለት ነው። ግን በአንዴ ነው ይቅርታ ያደረገለት ሁላ ማለት ነው። እውነት በጣም ነው ደስ የሚለው ሁላቸውም በአንድ ላይ መታረቃቸው። ወደ ሌላኛው ደግሞ እንግዲህ የእኔ ምስኪኖች በከንቱ የቀሩት አንጀት የንበሉኝ እኮ ናትዬን ስለው በዛ በዚ ደግሞ እንዳልኬ የምር የምር ተጸጽተው መጥተው ሄሉ ሻለ ጥርግርግ ምን እነሱም ብቻ እኛን ሁላ ኮ ነው ጥቃቅን ዩቲበሮች። ሄሉሻ ግን ማለት ነው ጨክነሽ ጥቃቅን ዩቲበሮች ሰደብሽን እና የትናንትናው ቀንማ የተለየ ነበረ። ማለት ላይቭ ላይ ሆና ስታለቅስም እንደ ማልቀስም አድርጓታል። በዛ ላይ ደግሞ በጣም ምርጭርጭ ብላ ስትናገር ነበር። በእርግጥ በነገራችን ላይ አትፍረዱባት። ስድብ በጣም ነው የሚበዛባት። እውነት ለመናገር እንዶ አደረገችም አላደረገችም በስድብ የምትጠረገረገው በጣም ከባድ ነው። አንዳንዴ ችላችሁ ችላችሁ እኮ የሆነ ፍንቅል ብሎ የሚወጣ ነገር አለ ልትመልሱት የማችሉት። እንደዛ እየተሰማት ይመስለኛል። ግን እንዲያው ቢሆንም ሄሉሻ እንዳልከና፣ ናቲ ባጣራም ማለት ነው። ማለት አላ አይደል? እረፉ እረፉ እረፉ እያለችሁላ ስታስጠነቅቃቸው ነበርና ማለት ነው። ሄዱ ግን ባለፈ ታሪክ እንደዚህ መናደድሽ እኔ በጣም ነው የተገረምኩባት። ቤተሰብ ከምሬ እኮ ነው ያኔ እንኳን እንደዛ ዘራፊ ያላለች ልጅ ልቧ ተሰብሮ ዝምታና የመረጠችው በሰዓቱ ማለት ነው። አንድም ነገር መተንፈስ መናገር አልፈለገችም። አሁን ካለፈ በኋላ ያኔ ከጎናችሁ ሳለው አላያችሁኝም? ያንኔ የት ነበራችሁ? ኧረ በለው በነገራችን ላይ ያንኔ እኮ ዋጋሽ ስላልገባቸው ነው አሁን ላይ መተው እየተጸጸቱ ያሉትና፣ የተጸጸተን ሰው ደግሞ አስመሳይ ምናምን ሊባል አይገባም። እውነት እንደውም የሰው ልጅ ከጥፋቱ ተመልሶ ስታዩት በዛ ባደረገው ነገር አንገቱን ደፍቶ ተጸጽቶ ስታዩ፣ ወደ ፈጣሪ ተመልሶ ይቅርታ ብሎ ስታዩ ደስ አይልም? ደስ ሊልሽ ነው የሚገባ ምክንያቱም መተው ስምሽን በክፏ አላነሱሽም። በጣም ምርጥ ሰው ናት። እሷን የሚያገኛት ወንድ የታደለ ነው እያሉ ነው የመሰከሩልሽ። እና ታዲያ ለምን ትመሰክሩልኝ ያላችሁ ነው? ለምን ትመሰክሩልኝ ያላችሁ ለምን ስሜን ታነሳላችሁ? ምን አገባችሁ አይባልም እንዴ? ምን ሆነሻል? በነገራችን ላይ መተው እንደሚያፈቅሩሽ እንደተጸጸቱ ተናገሩ እንጂ ከዚህ ጋር እኮ ማለት ነው አስገድደው መቼም ከኛ ጋር ሁኝ አላሉሽም አይደለም። በተለይ እንዳልካሁን በጣም ነው የተጸጸተው። በእውነት በጣም በጣም እስከ ማልቀስ ደረጃ ነው የደረሰው። የእሷ ፍቅር አሁን ላይ ራሱ ይኸው ፍቅሩ አልወጣለትም እኮ ግን ምንድነው የተናገረው? ማርያምን፣ በቃ ከዚህ በኋላ ማርያምን እኔ በየትኛውም ቦታ አላስቸግረሽም ብሎ ዘጋው ነገሩ ማለት ነው። ፍቅሩንም፣ ስሜቱንም፣ ሁሉንም ነገር በውስጡ ይዞ እውነት። ናቲም ቢሆን ስለ እሷ መልካምነት ተናግሮ አይጨርስም። እንዳልክም ቢሆን እንደዛው እንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባለውን ነገር ሲያሳዩሽ፣ እንደውም እውነትሽ የአንቺ እውነት ስለገባቸው ደስ ልጅ ነው የሚገባ ብዬ አስባለሁ። እና በጣም እንትን ስትላቸው ነበረ። በቃ ጥሩ ስሜት ላይ አልነበረች። ምን እንደሆነች አላውቅም ብቻ ይልቁን ያን ሰው ተሻሽሎ ከጥፋቱ ታርሞ ሲመጣ እንደገና ደና የተባለው ሰው ደግሞ መልሶ ከዛ ውስጥ መግባት የለበትም። ሄሉ ማታ እንደዛ ስታደረግ ነበረ። አላደለ ለክ የድሮ ቁጭቷ ምናምን ተነሳባትና በዛው ቀጠለችው ማለት ነው። ከዛኛ ያጠቃቅኒቱ ወረች ተሰደብን። በዚህ አጋጣሚ እኔ ሰድብሽ አላቀም በፍጹም በፍጹም። በፈጣሪ የምትሳደቡ ሰዎች ካላችሁ አትሳደቡ። በቃ ምክር መስጠት ካለባችሁ በስነስርዓቱ ምክር ስጧት። ምንድን ነው? መሳደብ? እንደገና ደግሞ እኮ ህይወትሽን እኛ እንምራው የምትሉ ሰዎች ስላላችሁ ምናልባት እናንተን ሊሆን ይችላል አይባልም። እኮ ለዚህ እኮ ነው ትክክለኛ ምክር ነው መስጠት ያለባችሁ። በተለይ በፍቅር ህይወቷ አትግቡ። እየተናገር ያለው አውቀዋለሁ። ይሄ ግን ህይወት ነው። ቤተሰብን ያለ ማክበር ሳይሆን ደስተኛ ሆና መኖር የሚገባት ልጅ ነች። አይደለ እንዴ? ለማንኛውም ዛሬ የምናየውን ቪዲዮ ደግሞ አይተን እስኪ ምንለውን እንለለም ማለት ነው። ምን እንደሚፈጠር አናውቅም። ምን አይነት እርምጃ እንደሚወሰድ ያስታርቋቸዋል፣ ወይስ ምን ይፈጠራል የሚለውን በፍጹም የምናውቀው ታሪክ የለም እንግዲህ። ዛሬ ሁላቸውም ፊት ለፊት ሊፋጠጡ ነው ማለት ነው። ብቻ የሰላም ያድርገው ቸሮሬ ያሰማ። እውነት ግን ያስፈራል ነገሩ። በተለይ አሁን ልዑል መሄዱ በጣም ነው የሚያስፈራው። እና ይህን ቪዲዮ ላይክ ላይክ እያደረጋችሁ ቤተሰብ፣ እስከዛው ድረስ መልካም ቆዩልኝ። ቻው ቻው።